እኛን የሚያስተምረን ነገር ምንድነው? ከተባለ ማንኛውም ችግር ከችግሩ በኋላ ምቾት እንዳለው። ዱኒያ ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱኒያ ያለ ፈተና የሚሆን ምንም አይነት ነገር የለም። በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካለን በአላህ ካመንን በቁርአን ካመንን የነቢ ስለ ላ ሰለምን መንገድ እንከተላለን ካለን ይኸው እየተነገረን ነው። ኢነ ማዕል እስር ዩስራ፣ ኢነ ማዕል እስር ዩስራ። ገና ከወዲሁ ሬዲሁን እየተባለ ሁሉ ነገሮች አልጋ ባልጋ አይደሉም። ሁሉ ነገሮች የተመቻቹ አይደሉም።

ወለያዕለመና አላሁ አላህ ያውቅ ዘንዳ እይለይ ዘና አማኞችንና ካዶችን ለመነጠል። በእርግጥም አላህ ከእናንተ በፊት የነበሩ ሕዝቦችንም ፈትኗል። ምናልባት ተምሳሌት ከፈለጋችሁ ወደኋላ ታሪክን ተመልሳችሁ ተመልከቱ። ስለዚህም ወለቀድ ፈተንና አለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩ ሕዝቦችን እንዲሁም ፈትነናል ይላል። ፈተና የማይቀርም። መታመም ሊመጣ ይችላል። ድህነት ሊመጣ ይችላል ልጅ ማጣት ሊመጣ ይችላል። ብዙ በህይወታችን ውስጥ ችግሮች ሊመጡ ይችላሉ። ዱንያ ራሷ ይዛው የምትመጣው ፈተና አለ። ነገር ግን ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን። አንደኛ ፈኢነ ማዕል ኡስሪ ዩስራ ሁል ጊዜ ከችግር በኋላ ምቾት እንዳለ ማረጋገጥ መቻል አለብን። ሁሌ ታሞ አይቀርም አንድ ቀን ቆሞ ሊሄድ ይችላል። ሁሌ ማጣት አይኖርም አንድ ቀን ማግኘት ይኖራል። ሁሌ ሐዘን ውስጥ መሆን አይደለም። አንድ ቀን ደስታ ሊመጣ ይችላል። ልጅ አጥቶ ባለ ትዳሮች አላህን ይለምኑ ይሆናል። ነገር ግን ከአላህ ተስፋ መቁረጥ የለባቸው። አንድ ቀን አላህ ልጅ ሊሰጣቸው ይችላል። ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ። ተወከሉ አላህ፣ በአላህ ላይ ተመኩ። በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው። አሁን ያለሁበት ነገር መልካም ነው ለእኔ መልካም ነገር አዘጋጅቶልኛል። ለእኔ እንደ አንድ ፈተና ነው ይሄን የሰጠኝ። ትዳርን እፈልገዋለሁኝ ግን እስከ ዛሬ አልተሳካልኝም። ኢነ ማዕ ልኡስሪ ይስራ። ከችግር በኋላ ነው ምቾት ያለው። እንደውም አንድ ነገር ፈልገኸው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለሁ። ዋጋ ይኖረዋል። በሕይወት ውስጥ የእውነት ዋጋ ይኖረዋል። ስለዚህ ህይወት ብዙ ነገሮች አሏት ቁርአን በሚደንቀኝ ሁነታ ሱረቱ ተጋቡን ምዕራፍ 64 ቁጥር 11 ላይ ማ አሳበከ ሚን ሙሲበትን ኢላ ቢኢዝኒላህ፣ ማንኛውም ሙሲባ እናንተን እኮ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ። ወመዩ ሚን ቢላህ፣ በአላህ ግን የእውነት የሚያምን ይላል። ያመጣውን ሙሲባ ከአላህ ዘንድ ነው የመጣው። አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው በዚህ ሙሲባ ውስጥ እኔም አይታየኝ እኔም አላቅ፣ ግን አላህ የሚያውቀው ወላሁ ያዕለሙ ወአንቱም ላ ተዕለሙን አላህ ነው የሚያውቀው እናንተ አታውቁም ብሎ አለና፣ የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን ዩኡሚን ቢላህ፣ ለዚህ ሰው ምን ይሰጠዋል? ያለው አላህ ገንዘብ ይሰጠዋል አለ። ስንጣን ይሰጠዋል አላለን። ሚደንቅ ነገር የነገረ የህዲ ቀልበው የህዲ ቀልበው ልቡን ይመራለት አለ። ስብሓናላህ! መመራት

ሲያናግሩ ስለ አላህ የሚነግሩ በዛ ችግር ውስጥ ሆኖ ስለ አላህ ማንነት ፈኢነ ማዕሉ ስሪ ይስራ ይነግሩሃል። የህዲ ቀልበው ማለት ይሄ ነው፣ የእውነት ልቡ የተመራ ነው። ህይወትን እንደ ቀላል አድርገን እንመልከተው፣ ወንድሞች እህቶች፣ አንድ ችግር ሲመጣብን አላህን የምን አድርጌው ነው? ስብሓናላህ፣ አላህ ይጠብቀን። አንዲት እህት ደወለች፣ እህቴ፣ አላህ ይጠብቀንላችንም፣ እህቴ ከፍራብኝ ነውና እንድታናገራት ነው አለች የከፈረችበት ሰበብ ምንድን ነው ብዬ ስጠይቃት፣ ሰበቡ አንድ ነው። አላህ ለእኔ ምን አደረገ የለም። አላህ ይጠብቀን። አላህ ለእኔ ምን አደረገ የለም። ላ ኸውላ ወላ ቁወት ኢላ ብላህ ልዓም። ለምንድን ነው እነዚህ ነገሮች የመጡት ካልክ፣ ሰው በሕይወቱ ብዙ ችግር ይገጥመዋል። ችግር ሲመጣ መቋቋም ያቅተዋል። ስለዚህ ቀጥታ ወደ አላህ ማማረር ነው የሚይዘው። ለምን ቁርአንን አልተረዳንማ

እስከ ዛሬ ድረስ ምድሪቷ የምታፈልቀው ውሃ በዚህ ኢማኗ መሰረት ነው። ሱብሓነላህ በዚች እምነቷ መሰረት እስከ ዛሬ ድረስ ዘምዘምን እኛ እንጠጣለን። ኢማን ማለት ይሄ ነው። ከችግር በኋላ ምቾት ህይወት በእንደዚህ አይነት አጥር የተሞላች ነው። ሁሌ ከአንድ እርከን ወደ ሌላ እርከን መሸጋገራችን ነው። ለተርከቡና ጠበቃን አይን ጠበቅ ህይወት ይችናት